ወይኔ ዛሬ ወይኔ ዛሬ ቤተሰብ እንዴት እንደደነገጥኩኝ እንዴት እንደከፋኝ ውስጤ እንዴት እንደተጨነቀ ልነግራችሁ አልችልም። ሰላም ጤና ይስጥልኝ ውዴ የተከበራችሁ የቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት። እንግዲህ በሀይሚዬና በብሩኬ መሀል የተፈጠረውን ነገር አይተናል ትናንትና ላይ። ነገር ግን በሰዓቱ ብሩኬ አኩርፎ ጥሏት ሄዶ ነበረ፣ ቅናት ምናምን ነገር አሳይቶ፣ ሀይሚዬም ያ ነገር በጣም አጨናንቋት ነበረ። እሱም ለብቻው እሷም ለብቻ ነበረ የሄዱት ተለያይተው። ነገር ግን ያለው ነገር መፈታት ስላለባት ከነሱ ትንሽ ትልቅ የሆነ ሰው ሽማግሌ መጥቶ ማስታረቅና ተነጋግረው ችግሩን መፍታት ስላለባቸው ዛሬ ላይ እንግዲህ ወንድሞቹን የብሩኬን ወንድሞች ጠርታ የተፈጠረውን ነገር ያው ሰርግ ላይ እኔ ከሰው ተጎራርሼ ነበረ፣ ነገር ግን በዛ ምክንያት ደግሞ ብሩኬ ትንሽ ተናዶብኝ ነበረ እና አሁን እሱን ጥሩትና ያለውን ነገር እንፍተው ምናምን ነገር በማለት ያው ችግር የለውም፣ ይሄ ነገር በጣም ቀላል ነው፣ ይፈታል አትጨናነቂ በማለት እኔ በነገራችን ላይ ሀብቴ ማለት ነው ሀብቴ ሲናገር አንጀት አርስ ምር እና የሆነ በቃ መቼ ነው የምታደርጉት እናንተ ሁል ጊዜ ልጅ ምናምን ነገር፣ ብሩኬ እኔ አልፈልግም፣ እንደውም ወደ አዲስ አበባ ሊሄድ ነው እኔ እሷን አይን ማየት አልፈልግም ምናምን ነገር ብቻ መጨረሻው ደስ የሚል ነገር ነው ውዶች፣ መጀመሪያው በቃ ዛሬም ብሩኬ ጥሏት ሊሄድ ነው፣ ሊስማሙ አይችሉም ምናምን በቃ ጨነቀኝ፣ እግዚአብሔር ነገርም ቤተሰብ መጨረሻውን እስከማይድረስ ማለት ነው ልቤ ልትፈነዳ እና ግን በቃ ጭቅጭቁን ቀጠለ። ቢሉትም ሀብቴም መላኛውም ቢሉትም፣ ኖ እኔ መሄድ አለብኝ፣ እንዲህ እኮ ፕሮግራሙ አላለቀ ምናምን። ሀይሚም እየምዛው እንዴት ብዬ እኔን ለማጥላት ነው የምትሄደው ብላ በቃ ከፋት፣ የሌለ ማለት ነው መከፋት። ብቻ አይደለም የመጨረሻ አለቀሰች እንጂ፣ የእኔ እናቴ የእኔ ሆዴ ቡቡ ማለት ነው የሆነ ነገር ሲፈጠር ምንም ነገር እንደማይመጣ በቃ አለለ ሁል ጊዜ የእሷ የምታደርገው ማለት የሆነ ነገር ይሉን ታይዟት ታደርገውና ነገር ግን ከኋላ ችግር ነው የሚፈጥርባት። ጭራሽ ብሩክ እኮ ከሌላ ከዘም ሌላ ሌላ ነገር አለ እኔ እሷን ከዚህ በኋላ አይኗን ማየት አልፈልግም። ለብቻዬ መሄድ ነው የምፈልገው ምናምን በቃ እኔ ተጨናነኩኝ ሁዶቼ። እኔ ግን ነግራቻለሁ ልጅቷን ፕራንክ እያደረጋት ነው አል አይወዳትም ለምትሉ መልስ ነው ብዬ ጠዋት ቪዲዮ ሰርችላችሁ ነበር። ነገር ግን የትናንትም የዛሬውም ፕራንክ ነው። እኔ በጣም ነው ደስ መጨረሻ ላይ ብሩኬ ፕራንክ ነው ምናምን ሲል የሌለ ደስ ያለኝ። ምክንያቱም እዛ ጋር ሀይሚ እያለቀሰኝ ብሩኬ ጥሏት ሄደ ምናምን ነገር ከዛ እንዴት ነው ጥለህ የምትሄደው ምናምን ነገር ሲል ሁለቱንም ትልልቅ ወንድሞቹን ነው ረግጦ ሄደው። ተረጋጋ ምናምን ነገር እያሉት እኔ ጥለህ አትሄድም እያለው ታላቅ ወንድሞ ኖ ብሎ ሄደና ከዛ ተመልሶ እንደም ፕራንጉን ላስረዝመው አስቤ ነበረ። ነገር ግን ያው እሷ ስታ ማለት አሳዘናችሁ ምናምን ነገር አለ። አይችልም እኮ ደግሞ እኮ ብሩኬ እኮ አይችልም፣ ሆደ ቡቡ እኮ ነው ግን በቃ ሌለ ንግግር ስለማይችል እንትን ነው ነገሩ። ልድፍ ልድፍ ልድፍ ነው የሚያደርግባችሁ እና ግን ደግሞ ውስጡ አይችልም። ገባችሁ? እና ተመልሶ መጣ። ከዛ ይሄ ፕራንክ ነው ለሁለት ፕራንክ አድርጎት አልነበረ? መለኛው ያው እሱ ሰርጉ ዛሬ ሆኖ ዛሬ ሰውን ፕራንክ ማድረግ ምን ይሉታል መለኛው ራሱ እንትን አላችሁ ያው ለሀይሚ ለበቀል ሲባል ነው። እና ከዛ ደግሞ እና ሀብቴ አንቺም ታውቂያለሽ ይሄን ነገር አሏት። እነሆን የማውቀው ነገር የለም አለች። ነገር ግን እኔ እግዚአብሔርን ነው የምላችሁ፣ ቤተሰብ በጣም ነበር የጨነቀኝ መጨረሻውን እስከማይደረስ ምናምን ነገር ምክንያቱም ብሩኪ ግንፍል ግንፍል ግንፍል እያለ እንዲህ በወንድሞቹንም አያዳምጥም ማለት ነው። በቃ ብሩክ ምን ሆኖ ነው እንዲህ አጭራሽ፣ ሀይሜን እንድጠራጠራት ነው ያደረገኝ። እንዲህ ሌላ አለ የተደበቀ ነገር ምናምን ሲል በቃ እኔ ኦልሬዲ እንዲህ ሀይሜ ምን አድርጋ ነው፣ ምን ደብቃ ነው፣ ምክንያቱም ከዚህ በፊት የቀለበት ጉዳይ ምናምን እንደዚ የተደበቀ ምናምን ብላ ከዛ ከከበደ ጋር ምናምን ነገር ያለው ኬዝ አለ የለ። እንዲህ ሌላ ደግሞ ምን ተፈጠረ ምናምን ነገር አልኩኝ። በዛው በዛው ጥርጣሪ ውስጥ ገባውኝ እኔ ማለት ነው። ነገር ግን እኔ ተማመንባታለሁ ሃይሚ ጋ ምንም የተደበቀ ነገር እንደማይኖር ማለት ነው። ነገር ግን ያው ብሩኬ እነሱን ለማሳመን ለማሳመንና ትንሽ ሃይሚዬንም ለማጨለል ሀብቴንም ለማጨለል መለኛውንም ለማጨለል የተደረገ ነገር ነው። እንግዲህ ሁለቱም ተባብረው ደግሞ ለማጨለል አንደኛ ናቸው። ለዛውም ደግሞ መለኛው ፕራንክ አደራረግ ሲችል ልክ የሀይሚ እኔ እንጃ የሀይሚ ታላቅ ወንድም ማለት ልምድ አለው እንዲ ለመለኛው ይሄ ፕራንክ ማድረግ ምናምን ነገር ስሬ ስኮ ነው ፈክ እኮ ራሱ እኮ አይልም ሲችል ፕራንክ ማድረግ እና ብሩኬ እንግዲህ አረሳስተው ምናምን ነገር እዛው ቡታጅራ እስካለ ድረስ ፕራንክ ሊያደርጉም ይችላሉ። ነገ ተነገወዲያ ግን እንኳን ፕራንክ ሆነ እና እነ ቆርጦ ቀጥል ሀይሚን ስትሰድቧት የነበራችሁ ትንሽ ነገር ስታገኙ አንቺ ከሌላ ወንድ እየተለጠፍሽ እየተለጣጠፍሽ፣ አያችሁ? እንዴት እንደሚወዷት የብሩኬ ወንድሞች እንዴት ውድድ እንደሚያደርጓት እንዴት በስስት እንደሚያዩት አያችሁ? በጣም ነው የሚወዷት። እናንተ እንደምታወሩት ይሄ ጥቃቅን ወሬ ይሄ የወረደ ቆሻሻ ነገር እንደምታወሩት እነሱ መስሚያቸው ድፍን ነው። እንዴት እንደሚወዷት እዩ። ብሩኬ ሲሄድ እንዴት እቅፍ እቅፍ እንዳደረጓት፣ ስታለቅ ሳይዞሽ መለኛው እንዴት በልብሱን በዋን ሲጠርግላት እንደነበረ አያችሁ። ቤተሰብ ፍቅራቸው አያችሁ። ቤተሰቦቻቸው እንዴት እንደሚወዷት እናንተ በምታደርጉት ነገር አንዳንድ ቤተሰብ ቢሆን ወይ እዚጋ ከሌ የሰደበሽ ገሌ የረገጠሽ እንዴት እኛ ልናከብርሽ ምናም ብለው መንቅረው ያወጣሉ። ግን ፍቅር አሰጣጥ አያችሁ፣ ክብር ከቤተሰብ ይጀምራል። እና እንዴት እንደሚያከብሯት ማለት ነው። እና ጠንቅቀው ስለሚያውቋት እኛ እዚህ ስልክ ላይ ነው የምናውቃት ሀይሚን ማለት ነው። ነገር ግን በአካል ከእኛ የበለጠ እነሱ በአካል ስለሚያውቋት ጠንቅቀው ማንነቷን ስፍስፍ ብለው ነው የሚወዷት። እነ ስም አጥፊዎች እነ ቆርጦ ቀጥል ግን እድሜ ልካችሁን ቆርጣችሁ ስትቀጥሉ ስሟን ስታጠፉ ትኖራላችሁ። ነገር ግን በእናንተ በእናንተ የሚጠፋ ስም የለም። እንደውም ማለት ነው ጠንካራ ሴት እያደረጋችኋት ነው። እንደውም ብርቱ ብርቱ ሞር ሞር ሞር እያበረታችኋት ነው የምትሄዱት እንጂ ምንም የሚፈጠር ነገር የለም። አንቺ ከወንድ ተለጠፈሽ፣ አንቺ እንደዛ አድርገሽ ብሩኬን አሰቃይሹ፣ ምናምን ምናምን ለምትሉ ማለት ነው እኔ በጣም ነው የምታናድዱኝ እናንተ፣ እንደዛ የምታደርጉ ሰዎች ማለት ነው። ሀይሚዬ ግን የኔ ጀግና፣ የኔ አንበሳ ሁሌም ነው የምኮራብሽ፣ ሁልጊዜም ማለት ነው። እግዚአብሔርን እና ውዶቼ እንኳን ደስ አላችሁ፣ እንኳን ፕራንክ ከሆነ ለተጨነቃችሁ በአጠቃላይ እንኳን ደስ አላችሁ። ላይክ ሼር አድርጎ ሀሳብ አስተያየት ካላችሁ ደግሞ በኮመንት አስቀምጡ። ምንም ነገር ሲፈጠር ውዶቼ ረጋ ብለን ለማዳመጥ እንሞክር። ቶሎ ለውሳኔ ቶሎ ሰውን ለማስቀየም አንሩጥ፣ አንንቀልቀል። ምንድን ነው የተፈጠረው ችግሩ? እስኪ እስከ መጨረሻው ድረስ መራመድ እንሞክር። ተነስተን የሆነ ስድብ ብሩክ ያንተ እንደዛ ረክ፣ ሀይሚ እንደዛ አደረግሽ፣ ቶሎ እነሱን ዲስሪስፔክት ለማድረግ መንቀልቀል ጥሩ አይደለም። ዋጋ ያስከፍለናል። በገዛ ምላሳችን ዋጋ ባንከፍል ጥሩ ነው። ጥሩ ነው እና ይህንን ነው ማለት